ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮኒስ ቤተሰቦች፣ ሰላምታችን በያላችሁበት ይረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ይጋበዝን። በቅድሚያ ዋናውና ዜናዎችን አስቀድመን እነግራችኋለን። በአፋር ክልል በትላንትናው ዕለት የተከሰተው ቀውስ አነጋጋሪ ሆኗል። እራሳቸውን የትግራይ ሰላም ኃይል ብለው የሚጠሩና በአፋር የሚንቀሳቀሱ ታጣቂዎች ከአፋር ነዋሪዎች ጋር ከፍተኛ ተቃውሞ ገጥሟቸዋል። በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ የነፃ ምሬት ኃይሎች በትግራይ ላይ ጥቃት ሊፈጽሙ ነበር ብሏል። ከታጣቂዎቹ መሪዎች ውስጥ ደግሞ አስሩ ከአፋር ወደ መቀለ በትናንትና ሁለት መሄዳቸው ተሰምቷል። በዝርዝር እንመለከተዋለን። በሲዳማ ክልል ሰሜናዊ ሲዳማ ዞን በወንዶ ገነት ከተማ ሴቶች ቀሚስ እንጂ ሱሪ መልበስ የለባቸውም በሚል በሴቶች ላይ ጾታዊ ትንኮሳ መረሱ ተከትሎ ጉዳዩ ሰፊ መነጋገሪያ ሆኗል። ይህንን የተመለከቱ በርካታ ሰዎችና ተንቀሳቃሽ ምስሎችን በማኅበራዊ ሚዲያ ውስጥ ሲንቀሳቀስ ቆይተዋል። በወንዶ ገነት ከተማ የተፈጠረው ጉዳይ አሁን ላይ በምን ደረጃ ይገኛል የሚለውን በዝርዝር እናያለን። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ኢትዮጵያ ባገኘችው ደረጃ ደስ ብሎኛን አሉም። ኢትዮጵያ በመድኃኒት ቁጥጥር ደረጃ ሶስት ውስጥ በመካተቷ ደስ ብሎኛን ሲሆኑ ዶክተር ቴዎድሮስ አዳኖም የገለጹት ይህንንም በተጨማሪ እናያለን። በአሜሪካ የመንግስት መስሪያ ቤቶች በመዘጋታቸው በርካቶች ከስራ እንደሚሰናበቱ ዋይት ሀውስ አስታወቀ። በአሜሪካ ዓመታዊ የመንግስት በጀት አለመጽደቁን ተከትሎ በቀጣዮቹ ሁለት ቀናት ውስጥ በርካታ የፌዴራል ሰራተኞች ከስራ እንደሚሰናበቱ ማድረግ እንደሚጀምርም ዋይት ሀውስ አስታውቋል። ተመልካቾቻችን አብራችሁ ውስጥ ቆዩ፣ እነዚህና ሌሎች ይሰማላችሁ። መልካም ቆይታ። በአፋር ክልል በትላንትና እለት የተቀሰቀሰው ቀውስ አነጋጋሪ ውኗል። ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩት ታጣቂዎቹ ላይ ከአፋር ነዋሪዎች ጋር ከፍተኛ ተቃውሞ ገጥሟቸው ችግር ተፈጥሯል። ሌተናል ጀነራል ታደሰ ወርዴ የመራው የትግራይ ጊዜያዊ አስተዳደር በበኩሉ የነጻ ምሬት ኃይሎች በትግራይ ላይ ጥቃት ሊፈጽሙ ነበር ብሏል። ከታጣቂዎቹ መሪዎች ውስጥ ደግሞ አስሩ ከአፋር ወደ መቀለ በትላንትና እለት ሂደዋል። በትላንትና እለት የአፋር ክልል ነዋሪዎች ከተንቀሳቀሱ ተቃውሞ ጉዳዩን ከክልሉ በተጨማሪ መቀለረስ የተያያዘ አድርጎታል። በአፋር ክልል ሰሜናዊ ዞን ኮናባ ወረዳ ትላንት ወጣቶቹ ለተቃውሞ የወጡት በአካባቢው ካሉትና ራሳቸውን የነፃ መሬት ኃይሎች ብሎ በሚጠሩት ኃይሎች ጋር በተፈጠረ ችግር ነው። እነዚህ በብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይም ወዲያንጥሮ የሚመሩት የነፃ መሬት ኃይሎች አስቀድሞው ከነበሩበት ወደ ኮናባ ወረዳ ለመግባት መንቀሳቀሳቸውን ተከትሎ የአካባቢው ነዋሪዎች ተቃውሞ ማስነሳት ተሽከርካሪያቸውን ጨምሮ በርካቶች ላይ ጉዳት አድርሰዋል። ሶስት ተሽከርካሪዎች የተገለበጡና የወደሙ ሲሆን በተለይም ደግሞ አብሯቸው የነበሩና ወታደራዊ ኃይሎችም ጥቃት ደርሶባቸዋል ተብሏል። የነፃ መሬት ኃይሎች ወደ ኮናባ ወረዳ የሚገቡት ወደ ትግራይ ክልል ኃይሎች ጥቃት ለመፈጸም ነበር ያሉት የኢትዮኒስ የመረጃ ምንጮች፣ ነዋሪዎች ግን በእኛ መሬት ላይ ሆናችሁ ወደ ትግራይ ጥቃት መፈጸም አትችሉም አንፈቅድም በማለት ባድረጉት ከባድ ተቃውሞ ልዩ ልዩ ጉዳት ድርሷል ብሏል። ጄኔራል ታደሰ ወረደ የሚመሩት የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫም ከአፋር ክልል ጥቃት ሊፈጸምብን ነበር ብሏል። አስተዳደሩ በመግለጫው በነጻ መሬት ስም በአፋር ክልል የሚንቀሳቀሱ ታጣቂዎች በረሃይሌ ወደ ኮኔባ የሚወስደውን መንገድ አቋርጠው ትግራይን ለማጥቃት በሞከሩበት ጊዜ በአፋር ክልል ወንድማማቾች በሆኑ የትግራይ ወገኖቻችን ላይ ጥቃት እንዲያይፈጽሙ አንፈቅድም በማለት ከአፋር ህዝብ ጋር ተጋጭተዋል ማለት ያትታል። እስካሁን በአፋር ህዝብ ላይ ተኩስ ከፍተው ትርምስ የፈጠሩ ሲሆን የድርጊት ማንኛውም ጊዜ ተቀባይነት እንደሌለው እየገለጸን የትግራይን ሕዝብ ጊዜ አሰራርን በጽኑ አወግዘዋለሁ ብሏል። ለአፋርና ለትግራይ ህዝብ ወንድማማችነት የማይመጥን ተግባር ተፈጽሟል ሲል ያዋገዘው የኤሌትራል ጀራል ታደሰ ወረዳ አስተዳደርም በንጹሐን ዜጎች ላይ ጥቃት እንዲፈጸም ትእዛዝ ያስተላለፉና የተቀበሉ አካላት ከርጊታቸው እንዲቆጠቡ እናሳስባለን ብሏል። ተጋሩ እርስ በርስ እንዲታኮስና እንዲገዳደል የሚተባበሩ አካላት ከርጊታቸው መቆጠብ፣ የትግራይና የአፋር ህዝብን ሰላም ለማደፍረስ የሚደረገውን እንቅስቃሴ ማቆም አለባቸው ሲልም ጥሪ አቅርቧል። በአፋርና በትግራይ ህዝቦች መካከል የተፈጠረውን ወንድማማችነት እንዳይደፈረስ ባደረጉት እንዲሁም ወንድማማችነትና ኃላፊነት የተሞላበት ጥረት የአፋር ህዝብና በተለይም የብርሃይሌና የኮነባ አካባቢ ህዝቦች የትግራይ ጊዜ አስራራና ታቸውን ይገልጽላቸዋል ብሏል። በተለይም የብራይሌና የኮናባ ህዝብ እንዲሁም የአፋር ህዝብ በውስጣቸው በተፈጠረው ችግር የደረሰባቸውን ጉዳትና ትርምስ በሚገባ እናውቃልና ያለው የትግራይ አስተዳደር፣ አስተዳደሩ የሁለቱን ህዝቦች ሰላም ለማጠናከር የውስጥን ችግሮችን በውይይት ለመፍታት የሚያደርገው ጥረት ተጠናክሮ ይቀጥላልም ብሏል። አሁን የተፈጠረው ችግር ወደ ሌላ ችግር እንዳይሸጋገር የፌዴራል መንግስትና የአፋር ብሔራዊ ክልላዊ መንግስት ርብርብ ያድርጉ የሚለው የትግራይ ክልል ጊዜ አስተዳደር ችግሩ የተፈጠረው በነፃ መሬት ኃይሎች ነው ካለ በኋላ በዋናነትም እነዚህ ኃይሎች በፌዴራል መንግስትና በአፋር ክልል መንግስት እንደሚደገፉ ከዚህ በፊት መወንጀሉ ይታወቃል። የትግራይ ጊዜ አሰራር የትግራይን ችግር በትግራይ ተወላጆች መፈታት አለበት ብሎ በጽኑ ያምናል ያለው መግለጫው፣ ስለሆነም የትግራይ ጊዜ አስተዳደር ልዩነቶችን በሰላማዊና ፖለቲካዊ መንገድ ለመፍታት ተዘጋጅቷል ብሏል። ምንም እንኳ እንጂ በትግራይ ሰራዊትና በትግራይ የነጻ መሬት ኃይል መካከል አሁንም ከፍተኛ ውጥረት አለ። ራሳቸውን የትግራይ የሰላም ኃይል ወይም የነጻ መሬት ኃይል ብሎ የሚጠሩት ታጣቂዎች መካከላቸው አለመግባባቶች ተፈጥረው የታሰሩ ከመኖራቸው በተጨማሪም ወደ መቀለና የትግራይ ሰራዊት የሚመለሱት ቁጥርም ጨምሯል። የኢትዮኒስ የመረጃ ምንጮች እንዳሉት በተለይም መካከለኛና ከፍተኛ አመራሩ ወደ ትግራይ ሰራዊት እየተመለሰ ነው። በትላንትና ሁለት ብቻ አስር አመራሮች ከአፋር ወደ ትግራይ ሰራዊት ተመልሷል ተብሏል። እነዚህ የክፍለ ሰራዊት መሪዎች፣ የክፍለ ጦር መሪዎችና የኃይል መሪ ከሌሎች የሰራዊቶቻቸው አባላት እንዲሁም ከጦር መሳሪያቸው ጋር አብረው የገቡ ናቸው ነው የተባለው። ስያብራ ክፍለ ሰራዊት ኮሚሳር የነበረ እንዲሁም ሰለሞን ኃይሌ ሚካኤል ክፍለ ሰራዊት ኦፕሬሽን መንበረ ገብረስላሴ ስላሴ ክፍለ ሰራዊት ኦፕሬሽን ሚዛን ክፍለ ሰራዊት እደላ እንዲሁም ደረጀ ተስፋ ግብር ክፍለ ሰራዊት ዘመቻ እንዲሁም የሬጅመንት አዛዥ አቶ ፍስሀ አብርሃም እንዲሁም ክብሮ መዝገቡም ክፍለ ጦር አዛዥ የነበረ አለም ኃይል የተክሉ የሬጅመንት አዛዥ የነበረና ክብሮም ሬጅመንት ሎጂስቲክስ ኃላፊ የነበረ የኃይል አዛዥ የነበረው ሸዊት ኃይሎ ኪሮስ እና ሌሎች ናቸው። በትላንትና እለት ወደ መቀሌ ተመለሱ ተብሏል። በክልሉ የተፈጠሩ የፖለቲካ ቀውስ ተከትሎ ወታደራዊ ኃይሉ ከተከፋፈለ በኋላ የነጻ መሬት ኃይል ብለው ራሳቸውን በአፋር ክልል ማደራጀታቸውን ተከትሎም ውጊያ ይቀሰቀሳል ተብሎ ከፍተኛ ስጋት ቢኖርም እስካሁን ከትንኮሳ ያለፈ ችግር ግን አልተፈጠረም። በትላንትናው ዕለት የታየውና በአፋር ሕዝብ ዘንድ ተቃውሞ ገጥሞበታል የተባለው ጉዳይ ግን በአፋር ክልል መንግስት በኩል እስካሁን ዝምታ የተመረጠበት ሁኗል በሲዳማ ክልል ሰሜናዊ ሲዳማ ዞን በወንዶ ገነት ከተማ ሴቶች ቀሚስ እንጂ ሱሪ መልበስ የለባቸውም በሚል በሴቶች ላይ የተፈጸመው ትንኮሳና ጥቃት አነጋጋሪ ሁኗል ይህንን የተመለከቱ ተንቀሳቃሽ ምስሎች በማህበራዊ ሚዲያ በትላንትናው ዕለት በስፋት ተጋርተው ነበር። በወንድ ወገነት ከተማ የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ ናቸው የተባሉት አቶ ሸቱ ዳንኤል ደግሞ ጉዳዩ የተፈጠረው ችግር ህገወጥ ነው በማለት የከሰሱ ሲሆን በዚህም የተነሳ በቁጥጥር ስር ያዋልናቸው ስድስት ሰዎች አሉ ሲሉ ለቢቢሲ ተናግረዋል። ሰብአዊ መብት ስለጣሱ ክስ ይመሰረትባቸዋል በማለትም ዝተዋል። አቶ ሸቱ እንደሚሉት ከሆነ በከተማ ውስጥ ባለው የጫት ገበያ አካባቢ ትላንት መስከረም 22 2018 ዓ ም ወጣቶች የተሰሳተ መረጃ መነሻ በማድረግ ያደረገ የሴቶችን ሱሪ ለማውለቅ በመሞከር ባረሱ ጾታዊ ትንኮሳ ቀንደኛ ያሏቸው ተጠርጣሪዎች በቁጥጥር ስር ብለዋል። በሀገሪቱ ከሚታዩ አመለካከቶችና በተለይም ችግር ካለባቸው የፍትህ አሰጣጥ ስርዓቶች መካከል አንዱ የጅምላ ፍትህ አንዱ ሲሆን በትላንትናው ዕለት በማኅበራዊ ሚዲያ የተቀሰቀሰው ና የአንዲትን ሴት ልብስ ለማውለቅና ሱሪ መልበስ የለብሽም በማለት በመቶዎች የሚቆጠሩ ወጣቶች ና ነዋሪዎች ሲንቀሳቀሱ ያሳያል። ይህ ትላንት ከ11 ሰዓት አካባቢ ሱሪ የለበሰ ሴት ካገኛችሁ አውልቁ ተብለናል በሚል ሴቶች ላይ ጾታዊ ጥቃት መድረሱን ኃላፊውም ጨምሮ እንደሚያስተምረው ገልጸዋል። በማህበራዊ ሚዲያ ላይ በሚዘዋወሩ ተንቀሳቃሽ ምስሎች ላይ በታዳጊ ወንዶች የተከበበ ሴት ሲሳደዱና ልብሳቸው በስለታማ ነገሮች ሲቀደዱም ታይተዋል ይላል ቢቢሲ። የጫት ገበያ 11 ሰዓት ስለሚደራ የጫት ገበያ ሙቀት በሚመስል መልኩ ነው የተነሳው። ሰው ግር ብሎ ነበረ ይላሉ ኃላፊው። ጨምረውም በማህበራዊ ሚዲያ በስፋት የተዘዋውረው ተንቀሳቃሽ ምስል አስመልክተው ማህበራዊ ሚዲያ ላይ የተለቀቀችው ልጅ ማሳደድ ሲጀምሩ ህዝቡ ተከላካይ ሆነ። ልጅቷን እያሳደዱ ሱሪዋን ለማውለቅ መሞከርና ሱሪ መቅደድም ነበር ብለዋል። እስከ ስድስት የሚደርሱ ሲመልሱ ቀንደኛ ናቸው የተባሉ አሁን ላይ ይህንን ጉዳይ ፈጽመዋል ተብሎ የተጠረጠሩ ሰዎች ታስረዋል ነው የሚሉት። ምርቃና ብቻ ሳይሆን አደንዛዥ ነገርም ስለሚጠቀሙ በራሳቸው ፈጥሮ የጀመሩት ወሬ ነው፣ ከማንኛውም የሚያገኙት መረጃ አይደለም በማለት ወጣቶችን ወንጅለዋል። ባለፈው ሳምንት የሀገር ሽማግሌዎች ተሰባሰቡ በአካባቢ የሚሰጠው የጥሎሽ ገንዘብ ከጊዜ ወደ ጊዜ እየጨመረ ውይይት እንዳደረጉና የጥሎሽ ዋጋ 15 ሺህ ብር ይሁን የሚል ስምምነት ላይ እንደደረሱ ይገልጻሉ። በዚህ ውይይት ላይ ስለ ሴቶች አለባበስ ምንም የተነሳ ነገር ባይኖርም ሱሪ የምትለብስ ሴት ሱሪዋ ተቀዶራ ተቆጣጥቷ እንድትሄድ ትደረግ ተብሏል ብለው የጀመሩት እንጂ መነሻው አይታወቅም በማለት ነው ኃላፊ የሚናገሩት። አቶ አክሊሉ የተባሉ የአካባቢ ነዋሪዎች ለቢቢሲ እንደተናገሩት ራቅ ካለ ገጠራማ አካባቢ ሱሪ መልበስ ለሴቶች ተገቢ አይደለም የሚል ውይይት ተካሂዷል የሚል ወሬ ተናፍሷል ብለዋል። ይህም ብለው ተወያዩ መሰል እዚህ ዱርዬዎችን እሱን ሰምተው ነው ወደ ወንዶ ገነት ከተማ ውስጥ ችግር የተፈጠረው ይላሉ። የከተማው ቦዘኔዎች ናቸው የሚረቡ ልጆች አይደሉም በማለት ችግሩን የፈጠሩትን ከሰዋል። በድንገት የተፈጠረ ነገር ነው። ብዙ ሰው የሰማው ጉዳይ አይደለም። ነገሩን የተናገሩ የሚያገኙት የአገር ሽማግሌዎች አይደሉም የሃይማኖት አባቶች አይደሉም የሚሉት አቶ አክሊሉም ህዝቡም ድርጊቱን ተቃውሟል ሲሉ ለቢቢሲ አስተያየታቸውን ሰጥተዋል። የብልጽግና ኃላፊው አቶ እሸቱ ከነዋሪዎች ሀሳብ ጋር በሚስማማ መልኩ ትላንት ማምሻውን ህዝቡ እንዴት እንዲህ ያለ ነገር ይደረጋል ብሎ ተቃውሞ መግለጹን አክለው ይናገራሉ። ከባህል ወይም ከሽማግሌዎች ንግር ጋር የተያዘ ሳይሆን ልጆቹ ዝም ብለው ሱሪ አውልቁ ብለው ነው የጀመሩት። ሽማግሌዎች አልተወያዩም። ሱሪ ልበሱም አትልበሱም አልተባለም። ሱሪ መልበስ ሰብዓዊ መብት ነው ይላሉ። አያይዞም ወሬው ምንጩ አይታወቅም፣ ውይይትም አልተደረገም። ሽማግሌዎችን ባለፉ ሳምንት ስለ ጥሎች መብዛትን የተወያዩት፣ እሱም ቢሆን በይፍ አልታወጀም፣ ወደ ህዝብ አውጥተው አላወጁም፣ ተግባራዊ አልተደረገም ብሏል። ኃላፊው እንደሚሉት ወሬ የሚያናፍሱ ችግር መፍጠር የሚፈልጉ ድርዮዎች ሱሪ የምትለብስ ሴት ሱሪዋን ተቀዶ ራቁቷል እንድትሄድ ትደረግ ተብሏል ብለው የጀመሩትን መነሻ እንጂ ምን እንደሆነ ምንጩ አይታወቅም ብሏል። ይህ ጉዳይ ታዲያ እስካሁን ድረስ በኢትዮጵያ ማህበራዊ ሚዲያ ዘንድ አነጋጋሪ ሆኗል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ኢትዮጵያ ባገኘችው ደረጃ ደስ ብሎኛል አሉ። ኢትዮጵያ በመድኃኒት ቁጥጥር ደረጃ ሶስት ውስጥ በመካተቷ ደስ ብሎኛል ሲሉ ነው ዶክተር ቴዎድሮስ አዳኖም የገለጹትም። ዶክተር ቴዎድሮስ አዳኖም በኤክስ ገጻቸው ላይ ኢትዮጵያ ደረጃ ሶስት ውስጥ በመካተቷ እንኳን ደስ አላቸው የሚል መልእክትንም አስተላልፏል። እዚህ ደረጃ ውስጥ በመግባቱ አሁን ከአፍሪካ ከግብፅ፣ ጋና፣ ናይጄሪያ፣ ደቡብ አፍሪካ፣ ታንዛኒያ፣ ዝምባብዌ፣ ሴኔጋል፣ ሩዋንዳ ጋር መቀላቀሏን ታውቋል፣ ብለዋል። ይህም አፍሪካ የሀገር ውስጥ ምርትን እንዲሁም ደህንነቱና ጥራቱ የተጠበቀ መድኃኒትን ወደ ማሻሻል እየተቃረበች መሆኑ እንደሚያሳይ ነው ባይ ናቸው። የዓለም ጤና ድርጅት ባወጣው መግለጫ እንደገለጸው ደግሞ ኢትዮጵያ ደረጃ ሶስት ልትገባ የቻለችው በምግብና መድኃኒት ቁጥጥር ባለስልጣን ቁርጠኝነት የተነሳ ነው። ባለስልጣኑ ከውጭ የሚገቡ መድኃኒቶችና ክትባቶች ዓለም አቀፍ ጥራትን ብቃትንና ደህንነትን ያሟሉ እንዲሆኑ ከፍተኛ ስራ ማከናወኑ አስረድቷል። የዓለም ጤና ድርጅት በመግለጫው ይህንን የደረጃ ማሻሻያ የሰጠው 250 መስፈርቶችን በመገ መገምገም እንደሆነም ጨምሮ አስረድቷል። በአለም ጤና ድርጅት ደረጃ ሶስት ማለት የተረጋጋ የተቀናጀና በአግባቡ የሚሰራ የቁጥጥር ስርዓት እንዳለ የሚገልጽ እውቅና ሲሆን ከዚህ ቀጣዩ ደረጃ አራት የመጨረሻውና ከፍተኛው ደረጃ ነው ተብሏል። ዶክተር ቴዎድሮስ አዳኖም ለቀድሞው የመሩት መስሪያ ቤታቸው ጤና ሚኒስቴርና ለሀገራቸው ኢትዮጵያ እንኳን ደስ አላቸው ያሉት ይህንን ደረጃ በማሟላቷ ነው። በአሜሪካ የመንግስት መስሪያ ቤቶች መዝጋታቸው በርካቶች ከስራ እንደሚሰናበቱ ዋይት ሀውስ አስታወቀም። በአሜሪካ ዓመታዊ የመንግሥት በጀት አለመጽደቁን ተከትሎ በቀጣዮች ሁለት ቀናት ውስጥ በርካታ የፌዴራል ሰራተኞች ከስራ እንደሚሰናበቱ ማድረግ እንደሚጀምር ዋይት ሀውስ አስታውቋል። ኮንግረስ ውስጥ የሚገኙ ሪፐብሊካና ዲሞክራቶች እስከ ረቡዕ ሌሊት ድረስ የሀገሪቱን አመታዊ በጀት ላይ ሳይስማሙ መቅረታቸው የተነሳው የመንግስት መስሪያ ቤቶች ስራ የማቆም ጀምረዋል። በሁለቱ ወገኖች ያሉ የኮንግረስ አባላት ሀገሪቱ ከሰባት ዓመት በኋላ ለመጀመሪያ ጊዜ እዚህ ሁኔታ ውስጥ ለመግባቷ አንዳቸው ሌላኛቸውን ይወነጅላሉ። ሪፐብሊካኖችም ሆነ ዲሞክራቶች እስካሁን ድረስ አቋማቸውን የመቀየር አዝማሚ አላሳዩም። በበጀት አለመጽደቁ ምክንያት የወጣውን የመንግስት አገልግሎት መቋረጥ ለማስቆም በሚል ሲካሄድ የነበረው ድምፅ የመስጠት ሂደት በተጀመረ በሰዓታት ውስጥ እንዲቆም ተደርጓል። ይህን ተከትሎ የመንግስት መስሪያ ቤቶች ወደ ስራ የሚመለሱበት ጊዜ ሊራዘም እንደሚችል የተሰጋ ሲሆን በመቶ የሚቆጠሩ ሰራተኞች የባር ስጋት ውስጥ ወድቀዋል። ሁኔታው የሀገራችን ኢኮኖሚ በቢሊዮን የሚቆጠሩ ዶላር ኪሳራ ውስጥ እንደሚከተውም ተፈርቷል። የአሜሪካ መንግስት መስሪያ ቤቶች ቢዘጉም እንደ የድንበር ጥበቃና ወታደሮች ያሉ ወሳኝ ሰራተኞች ለጊዜው ያለ ክፍያ ስራቸውን ያከናውናሉ። ወሳኝ ያልሆኑ ተብለው የሚመደቡ ሰራተኞች ደግሞ ያለ ክፍያ እረፍት እንዲወጡ ይደረጋል። ከዚህ ቀደም በነበረው አሰራር በዚህ መልኩ እረፍት የወጡ ሰራተኞች ወደ ስራ ሲመለሱ ያለ ስራ ያሳለፏቸው ቀናት ክፍያ ይፈጸምላቸዋል። ተንታኞች የዘንድሮ የመንግስት መስሪያ ቤ ሰራዊቶች መዘጋት በአውሮፓውያን 2018 ከነበረው የባሰ ሊሆን እንደሚችል እየተናገሩ ነው። ከፌዴራል መንግስት ሰራተኞች ውስጥ 40 መቶ ወይም ደግሞ 750 ሺህ ገደማ የሚሆኑት በጊዜያዊነት እረፍት እንዲወጡ እንደሚደረግ ጠቁሟል። የአሜሪካ ምክትል ፕሬዚዳንት ጄዲቫንስ ከፕሬስ ሴክሬታሪዋ ካሮላይን ሌቨንት ጋር በመሆን ረቡዕ ዕለት በዋይት ሐውስ ለጋዜጠኞች በሰጡት መግለጫ የፖለቲካ ጨዋታ ውስጥ ገብተዋል ያሏቸውን ዲሞክራቶች ወቅሰዋል። ይህ ጉዳይ በአሜሪካ ህዝብ ላይ ስለሚመጣው ጉዳት ተጨንቀው ከሆነ መጨነቅ አለባቸው። ማድረግ ያለባቸው መንግስቱን መልሶ ስራ ማስጀመር እንጂ ምላሽ የምንሰጥበት መንገድ ላይ ቅሬታ ማቅረብ አይደለም ብሏል። ሌቨንት በበኩላቸው በሁለት ቀናሱ ሰራተኞች ማሰናበት እንደሚጀመር ገልጿል። የዋይት ሐውስ ፕሬስ ሴክሬታሪዋም አንዳንድ የማድረግ የማትፈልጋቸው ነገሮች ማድረግ አለብህ ማለት ተናግረዋል። እዚህ ሁኔታ ውስጥ የከተቱን ዲሞክራቶች ናቸው ሲሉም ተደምጧል። ሁሉም ባለስልጣናት ያሰሙት ወቀሳ እርስ በእርስ እየተካሰሱ ላሉት ሁለቱ ፓርቲዎች አዲስ አይደለም። ከዚህ አስቀድሞ በሴኔት የዲሞክራቶቹ መሪ የሆኑት ቼክ ሹመር ሪፐብሊካኖችን ዲሞክራቶቹ በጉልበት የበጀ በበጀት እቅዱ እንዲቀበሉ ለማድረግ እየሞከሩ ነው ማለት ከሰው ነበር። ዲሞክራቶቹ በበጀት እቅዱ ላይ ከመስማማታቸው በፊት የጤና አገልግሎት ፕሮግራሞች ገንዘብ እንደሚመደብለት ማረጋገጫ ማግኘት ይፈልጋሉ። የሪፐብሊካኖች እቅድ ደግሞ የአጭር ጊዜ በጀት በማቅረብ መስሪያ ቤቶች ከዚህ ቀደም ያገኙት የነበረውን ገንዘብ እያስመደቡ እስከ ህዳር ወር አጋማሽ ድረስ የመንግስት አገልግሎት እንዳይቆም ማድረግ ነው። ዲሞክራቶቹ በበኩላቸው የመንግስት አገልግሎቶች እንዲቆሙ ያደረግ ዝቅተኛ ገቢ ያላቸው አሜሪካውያን የሚጠቀሙበት የጤና አገልግሎት የሚቀጥልበት መንገድ ላይ ለመደራደር እንደሆነ ገልጸዋል። በዚህ ጉዳይ ላይ ከሪፐብሊካኖች ጋር ያደረጉትን ድርድር ግን እስካሁን ውጤት አለማምጣቱን ቢቢሲ ገልጿል። ሪፐብሊካኖቹ በኮንግረስ ውስጥ አብዛኛው ቁጥር ቢይዙም የበጀት እቅዱን ለማጽደቅ የሚያስችላቸው ስልሳ ድምጽ ግን የላቸውም። ሪፐብሊካኖቹ ቅድሚያ ሊሰጠው የሚገባው መንግስት መስሪያ ቤቶች መክፈት እንጂ የጤና አገልግሎት ጉዳይ አይደለም በማለት ይሟገታሉ ሲል ቢቢሲ ዘግቧል። የተወዳችሁን ያተከበራቸው የትዮንስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ ይመኛለሁ።